ሰላም ውድ ፋሚሊዎች ዛሬ በአራት ኪሎ እንገኛለን። አራት ኪሎ አብረን እንጎበኛታለን። እንግዲህ አዲስ የመጀመሪያ ዩቲዩብ ቪዲዮአችንን አብረን እንሰራለን ማለት ነው አብራችሁኝሽ። እንግዲህ የአራት ኪሎ መንገድ እጅግ አድካሚ ነው ማለት ጀምረናል። አራት ኪሎ እንደምታዩት አራት ኪሎ አደባባዩ ጋ ነኝ ወደ ቤተ መንግስት ያለው መንገድ ማለት ነው ወደዛ ነው የሚሄደው። እንግዲህ አብረን እንሆናለን እናለን መጀመሪያ ፓላስ ንጻ ነው የሚባለው መሰለኝ እዛ ሄድና አንድ ማስተካከለው እንትን አለኝ ወደ ዘ ሄዳለሁኝ። ከዛ በኋላ ከፓላስ ህንፃ ከወጣኝ በኋላ አንድ ሁለት ቪዲዮችን እሰራለሁኝ ብዬ አስብ ያለው ዘንድ ሳይንስ ሙዚየም ሄዳለሁኝ ክፍት ከሆነ። ከዛም ምሳ እንበላለን። አብራችሁን ቆዩ። እንግዲህ ወደ ፓላስ ህንፃ ጉዞ ተጀምሯል። አምባሳደር ጋር እደርሻለሁ። ኦልሬዲ ጉዞ ወደ ፓላስ ህንፃ ነው መጀመሪያ ማለት ነው። ዘን ወደዛ እንሄዳለን። ትምህርት ሚኒስቴር አምባሳደር ሞሊላ ለባቲ እንግዲህ ጉዞ ይቀጥላል። አብሮት ጋ እየደረስ ደርሻለሁ። አብሮት አጠገብ ያለ ከተማ ማለት ነው። እንግዲህ እንደምታዩት ፋ ያለ ነው ግን ያምራል። አየሩም ብዙ ይኛል፣ አይደለም ቀዝቃዛ ነገር ነው። ቀዝቃዛ አየር ነው ያለው። ቀዝቃዛ ያለ ንፋስ ያለበት አየር ነው። ጉዟችን ይቀጥላል ማለት ነው። ሌትስ ጎ እንግዲህ ፋሚሊዎች ፋ ያለ ቪው እያየን እንግዲህ ጉዞ ጀምረ ወደዛ መቅረጽ አይቻልም። ወደዚህ ብቻ ነው መቅረጽ። ከዛ መንገድ መንገደኝ ማለት ነው። እንግዲህ በእግር ጉዞ ፍሬንድሺፕ ጋር ደርሰናል ማለት ነው። እንሄዳለን፣ እንገሰግሰዋለን። እንግዲህ ፋሚሊ ቤተ መንግስትን ተሻግረን ጠማማ ፎቅ ፓላስ ህንፃ ጋር ደርሰናል ዋው! ብቻ ተራምደን ተራምደን ተራምደን እዚህ ጋር ደርሰናል። ወደ ውስጥ ስገባ ያሉትን ነገሮች ከተቻለ እየቀረጽኩ አሳያቸዋለሁ። ኦን ፓላስ ቢውልዲንግ ጸጥ ብሏል። በየሱስ ጸጥ እንዳለ ነው። እንግዲህ አብረን እንገባለን ማለት ነው። ፓላስ ህንፃ ውስጥ ገብቻለሁ። ጸጥ ያለ ነው። በየሱስ የክላቱ የፉንቁ ጸጥታ በኢየሱስ። በቃ እንዴት ጸጥያለ ደስ ቢህም በሚል ኋላ ስንጻፍ ፍሎ- ሰከንድ ፍሎር ስገቡ ፈርስት ፍሎር ላይ ነው ቀጥታ የምትገቡት። በለውሽንት ቤት ይላል። በነገራችን ላይ ለእናንተ ብዬ ምንቀጣጥዬ ሃንድሜድ ሰልፊ ስቲክ በላት በቃ ትራይፖድ። በዚህ ቪዲዮ የተመቻችሁ ሰዎች ትራይፖድ ብትገዙልኝ፣ እንዳመናጫ ትራይፖድ ብትገዙልኝ ደስ ይለኛል። እንግዲህ አሁን ናሽናል አይዲ የሚስተካከልበት ቦታ እንሄዳለን ማለት ነው። ከሬስትሮ መጥቻ አለው። ከዛ ወደ ናሽናል አይዲ ሰርቪስ ማለት ነው። ዋው ማክስ ቢግ ሳይንስ ጥምጸጥ ያለው ሱቅ መከራየት ከፈለጋችሁ ክፍት ሱቅ አለላችሁ፣ ተከራዩ ናሽናል አይዲ ሰርቪስ እንሄዳለን ማለት ነው። መታወቂያ እናስተካክላሉ። ግን ሰውን እስቲ አብረን ውስጥ ከተቻለ ቅርጽ አለው። ሶስት ደቂቃ እንኳን ለማይሞላ ስራ ሶስት ደቂቃ ለማያቆይ ስራ ነው። እንግዲህ እዚህ ድረስ የመጣሁት ያንን ሁሉ መንገድ አቋርጬ በእግሬ የምሬ ነው። ሱቅ መከሪ የተፈለጋችሁ በደሱ ቀለላችሁ። አሁን ጉዞ ቪዲዮ ለመስራት ሳይንስ ሙዚየም ክፍት ሆነ፣ ወደዛ እንሄዳለን። ገዛ ፋ ጂ ይ ስላለ አሪፋሽ ቪዲዮ እንሰራለን ብዬ አስባለሁ። በዛውም ቪዲዮ ኔዲት ታደርጋለህ። ሌስ ጎ። እንግዲህ ከፓላ ስንፃ ው ሁሊ ሙሉ በሙሉ ወጣው ማለት ነው። አሁን ጉዞ ወደ ሳይንስ ሙዚየም። ወደ ሳይንስ ሙዚየም እንሄዳለን። እንዲሁ በደፍቶብኛል ነው ያለው። ለካ ሳይንስ ሙዚየም እንሄድና ክፍትኩን እዛ እገባለሁ። ከዛ ሁለት ወይ ሶስት ቲክቶክ ቪዲዮዎች እሰራለሁ። ከዛ ምሳ ያለበት እንፈልግና ምሳ እንበላለን። ወደ ቤት በቃ የዛሬው ውሎ እንደሱ። ደስ አብረን እንሄድ እንግዲህ ክፍት ነው ብዬ አስባለሁ። የሚያስገቡን ይመስለኛል። አይገኝ ፈትሸው መሰለኛ የሚያስገቡት የሚያስገቡ ግን ይመስለኛል። ጌታዬ ያስገባሉ። በላይ እስኪ ልሽ ሀገር፣ ደግሞ የሀገር መኪና ነው ያለው። ያስገባሉ። በላይ ጋድ ይበሩ ግን ክፍት ነው የልሻገር ሌላ ከተማ እንዲ ከዚህ አስፋልት እዚህ አስፋልት የመሻገር ራሱ በየሱስ በዛ ላይ መኪኖቹ ቁልቁለት ነው፣ ፍጥነታቸው እንግዲህ ልጸል ልጀምር መሰለኝ። ጌታ እንግዲህ ክፍት ነው፣ መግባት ይቻላል ብለዋል ወለኝ መግባት አልተከለከለም፣ ብለዋል በሌንጋድ አብረን እናያለን። እንግዲህ ፋሚሊዎች ሳይንስ ሙዚየም መግባት ይመግባት አይቻልም፣ እድሳት ላይ ነው አሉ። ስለዚህ ዝም ብለን ወደታችሁ ወደ ሻራተን ምናምን እዛ መንገዱ ላይ ዝም ብለን ቪዲዮ ምናምን ሰርተን ከዛ በኋላ ወደ ቤት እንሄዳለን ማለት ነው። እንግዲህ የዛሬው ቅድ እዚህ ሙዚየም ውስጥ ቪዲዮ የመስራት እቅዳችን እንግዲህ ተሰርዟል ማለት ነው። ሌስ ጎ አብረን ነው ሌስ ጎ ቱ አቋራጭ መንገድ። ያንን ሁሉ መንገድ ዞሬ ከምመጣ ይኸው አቋራጭ መንገድ። ስማን ቪው ግን ያለው እንዲህ እንደሚያምር። እንግዲህ ፋሚሊ ሰራተን ጀርባ መጣን። ከዛ አንዳንድ ፎቶ ዝም ብዬ ተነሳው። ሁለት ቪዲዮ ምናምን ሰርቻለሁ። አሁን ወደ ቤት ልሄድ ነው፣ ኦልሬዲ ዝናቡም እየመጣ ነው። ክላውድ ይሆናል ላይ በቃ ድብዝዝ ብሎ። በኢየሱስ ስም ስልክ ይወድቆ ነበር፣ ስልክ ይወድቆ ነበር። በኢየሱስ ስም ብቻ። ለማንኛውም ኔክስት ቪዲዮ፣ ኔክስት ቪሎግ ላይ እንገናኛለን። ለዛሬ ሲጋ ጨርሰናል ማለት ነው። አሁን ጉዞ ወደ ቤት። መልካም ጊዜ።